ዋው ዋው ማሻአላ ተባረካላ ሱማያ ከቤተሰቦቻ ተገናኘች ማለት ነው። ከናፈቋት ከናፈቀቻቸው ቤተሰቦቻ ተገናኝ ተገናኝታለች ማለት ነው። የኛዋ ሱማያ ጀግና ማለት ነው። ጀግና ጀግና ጀግና ጀግና ንግስታ ሱማያ ተብላለች ብሎ ሰኢድም እንግዲህ በጣም አደነቃት ማለት ነው። ልትደነቅም ይገባታል። አው ማድነቅ አለብን። ሱማያ ጀግና ናት። እውነት ለመናገር ከቤተሰቦቻ ተገናኘች ማለት ነው። በስንት ውጣውረት በኋላ በዚህ ቀን ባክታለች ማለት ነው። እኛንም ቤተሰቦቻችን ናፍቆናል፣ ተናፍቀናል። በሰላም አገናኝን እንደ ሱማያ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ አላችሁ? ረመዳን እንዴት ይዛችኋል? እኛ ጋር አልሐምዱሊላህ፣ እናንተስ ጋር? ረመዳን እየሮጠ ነው። አላሁ አክበር አላሁ አክበር። እንግዲህ ዛሬ ይዤ የመጣሁት ቪዲዮ ማለት ነው የማመሰላችሁ ሱማያ ሱማያ ሱመያ ጀግናዋ ሱመያ ማለት ነው። አዎ እንደዚህ ከልጆቻ ከነሚና ከነሚና ሚና ለሀገር በክታለች ለሀገር በክታለች ማለት ነው ለቤተሰቦቻ በክታለች ማለት ነው። አልሐምዱልላ ስንቱ ውቶ የቀራ አለ። በጣም በስደት ብዙ ሰዎች የተጎዱ አለ አሉ ያተረፉ ማሉ እንደዚህ ትርፋማ ሆነን ሀገራችን ለመግባት ያብቃን። የመዳብቅ መቦች ዱአ አድርጉ። የዱአ ጊዜ ነው ማለት ነው። ዱዋ መቼም ከኛ መለየት የለበትም። ሁሌም ዱዋ ማድረግ አለብን። በተለይ ደግሞ በላጭነት ያላት ወር ከሁሉም ወር በላጭ የሆነችዋን ወር እንጠቀምበት። የተጠቀመ ያደርገን ኢንሻአላህ። በዛሬው ዕለት ትንሽ በአሁኑ ሰዓት ዞር ዞር ሲል ሶማያ ወዴት ደረሰች ብዬ ጎራ ሲል ከቤተሰቦቻ ተገናኝታ አየኋት ማለት ነው። እንኳን ደስ አለሽ ሶማያ፣ እንኳን ለቤተሰቦችሽም ደስ አላቸው። እንኳንም ለዚህ ቀን አበቃሽ፣ እኛንም ያብቃን እላለሁ እንሻአላህ። እንግዲህ በጣም ደስ ይላል። ሶማያ ሶማያን ማያውቃት የለም። ሶመያ ጀግና ጀግና ጀግና በወንድ ቦታ የምትተካ ጀግና ናት። አሁ አንዳንድ ሰው የተፈጥሮ የተፈጥሮ ጀግንነቱን የሚያሳይ ኮንፊደንስ ያለው ሰው ያብዛለን። እኛ ነማ ድርገን አሁ ስለዚህ ሶመያ ንቅንቅ የለም አንዴ ወስናለች ወስናለች፣ በቃ በወሰነችው አንድም ነገር ያስቀራች ነገር የለም። በደረጃ ደረጃው የተራመደች ነው ማለት ነው። ማሻላህ ተባረካላ። እንኳንም ለዚህ ያበቃሽ፣ እንኳንም ከቤተሰቦች ተገናኝሽ። ቤተሰብ ሪቆ መኖር ከባድ ነው። ቤተሰብ ሪቆ ሪቃ የኖረች ሴት ብዙ ነገር ይጎላታል አሁን ቤተሰብ ጋር ከደረሱ ከሳኢዶና ከሱማያ ሊታረቁ ይችላሉ ማለት ነው። ይታረቃሉም ብዬ ተስፋ አደርጋለሁ ማለት ነው። ቤተሰብ ማለት አንዳንድ ቤተሰብ፣ ሁሉም ቤተሰብ አይደለም። አንዳንድ ቤተሰብ በጣም በጣም ሴት ልጅ እንዳትጎዳ ተቆጥታ ስትመጣ ማክሮ የሚሸኙ ወላጆች አሉ ማለት ነው። በዛውም ልክ ደግሞ ሴቷን የማነፈርጡ ቤተሰቦች አሉ። ምን አባቱ እንደዚህ ምን አባቱ እንደዛ አደረገሽ፣ እንደዚህ ሆንሽ፣ እንደዚህ የሚሉን ቤተሰቦች አሉ። በሁለት ይካፈላሉ ማለት ነው። ይቅርታ እዚያ ያለ ነው እንግዲህ፣ ይቅርታ ተመልሽ ያለው ማለት ነው። ስለ ቤተሰብ ነበር እያወራው ነበር ማለት ነው። ቤተሰብ የሚያጠናክር ቤተሰብ አለ። በቃ የሆነ እሳ ጉዳት ተሰምቶት ደግሞ በዛውም ቀዳዳ ገብቶ ንፋስ የሚያነፍስ ቤተሰብ አለ ማለት ነው። ቦታ ካገኘ የሚገባበት ቦታ ካገኘ አንዳንድ ቤተሰብ በቃ ምንም ለማስታረቅ አይፈልጉም። የሳን ጉዳት ብቻ ነው ማብራራት የሚፈልጉት ማለት ነው። አንዳንድ ቤተሰብ ደግሞ በቃ በጣም ሴቷን ያጠነክሯታል ማለት ነው። እንደዚህ አድርጊ፣ እንደዚህ ሁኝ፣ እንደዚህ አቱኝ፣ በቃ ይህ ነገር ትክክል አይደለም ብሎ ዝርዝር አርጎ ይነግሯታል ማለት ነው። አንዳንድ ደግሞ በቃ በዛውም ልክ ሴቷን ወደ ቤት ለማምጣት ብዙ ጥረት አደርጋለሁ ማለት ነው። ቤተሰብ ጠንካራ ጎበዝ ለሱ የሚያስብ ሲሆን ነው ማስታረቅ የሚፈልጉት። ማስታረቅ ማይፈልጉም ቤተሰብ አሉ። እኔ እንደሚያውቃቸው ከሆንም ማለት ነው ቤተሰብ፣ አንዳንድ ቤተሰብ ያጣላል በቃ ከመሬት ተነስቶ አንቺን በድሎሻን እንደዚህ አርገሽ በቃ አንቺ ነሽ እንደዚህ የምትረጊው ብሎ በቃ ውሳኔ ያሻክራሉ ማለት ነው። አዎ እንደዛ አይነት ቤተሰብ ካልሆኑ ሳይዶና ሱማያ በቅርቡ ይታረቃሉ ማለት ነው። ለማንኛውም ቤተሰቡ ይወስነዋል። ይህንን ነገር ለማስተካከል ቤተሰቦቻችን አላህ ሱብሓነ ወተዓላ ጠንካራ ያደርግልን። የተጣለም የሚያስታርቁ ቤተሰቦች ያደርግልን። ቤተሰቦቻችን ማጣላት ሳይሆን ማስታረቅ ነው የሚሻለው ማለት ነው። ማንጊዜም መጣላት ሸይጣን ስራ ነው እንጂ ጥሩ አይደለም ማለት ነው። የሚያስታርቅ ሰው ያብዛልን። ቤተሰቦቻችንም አላህ ይጠብቅልን። ቤተሰብ ያለው ሰው ውጥቁ አይወጥቅም ማለት ነው። ተጣልቶም አይቀርም ማለት ነው። ይታረቃል። ይሄ ይታረቃል፣ ይታረቃል። እንግዲህ እንጠብቃለን ማለት ነው። በሰሞኑ እንጠብቃለን። በቃ ይታረቃሉ ብለን እንላለን ማለት ነው። ሱማያ፣ ደስ የሚል ነገር ነው የምትሰራው የምትሰራው ነገር ሁሉ ምንም ነገር የምትሳሰት ነገር የለም ማለት ነው። ሰይዶ ቤተሰብ ጋር ሄዳ ሰይዶ፣ እንደውም እንደውም ኦቨር፣ ሱማያ ኦቨር፣ ኦቨር፣ ኦቨር ጀግና እንዲላት ያደረገችው ነገር ቢኖር ቤተሰቦቹ ጋር ስለሄደች በጣም ደስ ብሎታል ማለት ነው። በጣም ነው ደስ አለው በጣም። ስለዚህ ቀጣይ ደግሞ ቤተሰቧ ጋር ሄዳለች። እንግዲህ የሁለቱም ቤተሰብ መጀመሪያ ይተዋወቅ እንደሆነ ከአሁን በኋላ የሚተዋወቅ እንደሆነ የምናውቀው ነገር የለም። ኢንሻላ ያለውን ነገር ይነግሮናል ማለት ነው። እንጠብቃለን። ያው እኛ ምን ስራ አለን? እነሱን እየጠበቅን ነው ነው፣ በቃ ስለዚህ፣ ሰላማችሁ የብዛ ውድ እህቶቼ፣ ወንድሞቼ፣ ላይክ አድርጉልኝ። እህታችሁ ብቻ አትውጡ። ቪዲዮ ሲለቅ ብዙ ሰው ያያል፣ ግን ላይክ የለም። ላይክ አድርጉ፣ ሰብስክራይብ ማድረግ አትርሱ። ቤተሰብ አድርጉኝ። ወዳችኋለው የመዳም ከርታታዋ የመዳም ባጃጃዋ፣ ሌላ ቱብ ነኝ ማለት ነው። የሌላ ቱብ መቼም ወደ ላይ አይልም ማለት ነው፣ ንቅንቅ አይልም። እስቲ ግን ንቅንቅ እንዲል ሼር፣ ሼር፣ ሼር፣ ላይክ አድርጉ ማለት ነው። ለብዙ ሰው ድረስና እቺን ቃሌ ሰምቶ እንደውም ከርታታዋን የመዳሟን ቅመ ያሳድጉኝ ማለት ነው። አረ አሳድጉኝ፣ ያሬተው ሼም ነው አረ ተውሽም ነው። አረ ምን ነው ባሳደጋችሁ። እንደውም ደም ወስተኛ ሆኜ እንደውም ከመዳን ቤት እንግሊት በወጣው እውነት ለመናገር መድሮኛል፣ መድሮኛል። በቃ በቃ ከላስ አሳድጎ አሳድጉኝ፣ አሳድጉኝ። ከአላህ በታች ሰው ካገዛ ማይደረግ ማይሰራ ነገር የለም፣ ማይሸነፍ ነገር የለም። ሁሉም ነገር ተባብሮ ያሸነፋል ማለት ነው። የሚያገር የሚገርማችሁ ነገር ቢኖር የወደቀ ነገር ለማንሳት የሚከብድ ነገር ሁለት ሶስት ከሆን እናነሳዋለን ማለት ነው። ከላሳ አንድ ሰው ማንሳት አይችልም። ይህም እንደዛ ነው ማለት ነው። አበረታቱ። ላይክ አርጉልኝ፣ ሼር አድርጉልኝ። ሰብስክራይ ሳታረጉ ከቤቴ አትውጡ። ላይክ ሳታረጉ አትውጡ።